ጤና ይስጥልን፣ እንደምን ሰነበታችሁ የተወደዳችሁ ተመልካቾች። ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን ተጀምሯል። የዛሬው ማህደር ወሎ መሰናዷችን ከዚህ ቀደም በዩኒቨርሲቲ ኢንዱስትሪ ትስስር በርካታ ስራዎች መሰራታቸው ይታወቃል። ነገር ግን ደግሞ በተፈለገው ልክ ውጤት ያልመጣበት ዘርፍ እንደሆነ ይገለጻል። ይህንን ለማስተካከል ወሎ ዩኒቨርሲቲ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። እሱን የተመለከተው መሰናዶ የዛሬው ትኩረታችን ነው። አብራችሁን ቆዩ። የልማት ፕሮግራሞችንና የኢንዱስትሪ ተወዳዳሪነትን ከማረጋገጥ አንጻር የአደጉ አገሮች ቴክኖሎጂዎችን በማፈላለግ፣ በመምረጥ፣ በመጠቀም፣ በማላመድና በተመሳሳይ ሂደቶች የከፍተኛ ትምህርትና የምርምር ተቋማት ለኢንዱስትሪዎች የማማከር ድጋፍ እንዲሰጡ ምቹ ሁኔታ ይፈጥራል። የዩኒቨርሲቲ ኢንዱስትሪ ትስስር የዩኒቨርሲቲ ተማሪዎችና መምህራን የቴክኒክና ሙያ ትምህርትና ስልጠና ተቋማት ሰልጣኞችንና አሰልጣኞችን በኢንዱስትሪዎች ውስጥ የተግባር ስልጠና እንዲያገኙ ከማድረጉም በላይ በተቋማቱ መካከል የሚፈ ጠሮ ትስስር የመተባበር ባህልን ይፈጥራል። ለዚህም ይመስላል ትምህርት ሚኒስቴር ሪፎርም ማካሄዱን የሚገልጸው። ሪፎርም ስንል በዚህ በከፍተኛ ትምህርት ቲቪትና የሪሰርች ኢንስቲቱሽንስ እንዲሁም ኢንዱስትሪ ሊንኬጅ ጋር ተያይዞ ሪፎርም የምንላቸው ወይም ሪፎርም ስንል ከዚህ በፊት ይከናወኑ የነበሩ ስራዎችን በተለየ አካሄድ በተለየ ስልት ቀርጾ የሚተገበሩበት ስራን ቅልጥፍናን ውጤታማነትን ለማሳደግ የሚያስችል ለየት ያለ እሳቤ ወይም አካሄድ ይዞ የመምጣት ጉዳይ ነው ማለት ነው። ዩኒቨርሲቲው ዱሮ ከነበረበት አሁን ሽፍት እያደረገ ነው። ስትራቴጂክ የሆነ ሽፍት ነው። በአንድ ጊዜ ሰደን የሆነ አይደለም። ሁኔታዎችን እያስተካከልን በሂደት ነው ወደ ተግባር ዩኒቨርስቲ ልንቀየር የምንችለው። ያ ደግሞ የተወሰኑ የሚፈልገው ሪሶርስ የሚፈልገው ጊዜ አለ። ይህንን የነበረውን የምርምር ባህል ለመቀየር አሁን ቶታሊ አካሄዱ ተቀይሯል። በተለይ ደግሞ ቴማታይዝድ ሆነዋል ሪሰርቾች ከፊቱ ባለፈ ከኢንዱስትሪዎችና ከማህበረሰቡ ችግር የተነሱ መሆን መቻል አለባቸው። ወደ ተግባር የማይቀየሩና የማህበረሰቡን ችግር ሊፈቱ የማይችሉ የምርምር ፕሮፖዛሎች አይጸድቁም። ከዘንድሮ ጀምሮ ማለት ነው እና ይሄ በጣም ትልቅ ፕሮግረስ ሂዷል። በተለይ ዩኒቨርሲቲው የምርምር ትኩረት አቅጣጫውን ቀይሯል። በሀገር ደረጃ ወርክሾፖች ተካሂደው በደንብ ኢቫሉዌት ተደርጎ አካሄዳችን በሙሉ ተስተካክሎ አሁን ወደ ተግባር ሊቀየሩና ሪሊ የማህበረሰቡን ችግር ሊፈቱ የሚችሉ የምርምር ስራዎች መስራት እንዳለብን ታስቦበት ዘንድሮ ተጀምሯል ማለት ነው። በዛ መስመር ነው እየሄደ ነው ያለው። ዩኒቨርሲቲዎችም ከኢንዱስትሪዎች ራሳቸውን አግልለው በንድፈ ሀሳብ ትምህርት ላይ ብቻ በመጠመድ የቆዩበት ጊዜ እንደነበር ይነሳል። በዚህም ከከፍተኛ ትምህርት ተቋማት የሚወጡ ተማሪዎች ወደ ኢንዱስትሪው ሲቀላቀሉ እንግድነት ይሰማቸው እንደነበር ግልጽ ጉዳይ ነው። በመሆኑም ምሩቃን በስራ ቦታቸው ለልምምድ ጊዜ በመውሰዳቸው ኢንዱስትሪውም ሆነ አገር ከኢንዱስትሪው ማግኘት የነበረባትን ጥቅም በጊዜው ማግኘት ያልተቻለበት ወቅት እንደነበረ ይጠቀሳል። አሁን ከዚህ በፊት የነበረውን የአሰራር ስርዓት ለመቀየር በተለየ መልኩ ተግባሩን ማከናወን አስፈላጊ ሆኖ ተገኝቷል። እንደ ወሎ ዩኒቨርሲቲ ከዚህ በፊትም ቢሆን ከኢንዳስትሪዎች ጋር ያለን ግንኙነት በእርግጥ አዲስ አይደለም። ነገር ግን ከዚህ በፊት የነበረን ግንኙነት በተለይ ደግሞ ከቴክኖሎጂ ኢንስቲትዩት ጋር ትንሽ ጠንከር ያለ፣ በሌሎች ፕሮግራሞች ደግሞ ላላ ያለ ሁኔታ ስለነበረ አሁን በሁሉም ኮሌጃችን፣ በሁሉም ፕሮግራሞቻችን ከእያንዳንዱ የኢንዳስትሪ አይነት ጋር ጥብቅ ትስስር ፈጥረን መንቀሳቀስ ስላለብን በጣም ሰፋ ያለ ኢንጌጅመንት እንዲኖረን ስለፈለግን ነው እና ከዚህ በፊት ያሉን ከኢንዳስትሪዎች ጋር ያሉን መልካም ግንኙነቶች እናጠናክራለን። ነገር ግን ደሞ አሁን የሚፈልገው ትስስር ከበፊቱ የተለየ አስገዳጅ የሆነ የግድ ሚል ትስስር ስለሆነ ነው። አሁን ሁሉንም ም ሴክተር ተፍተን በዚህ ጉዳይ ላይ መወያየት ያስፈልግም ማለት ነው። እስከ ዛሬ የዩኒቨርሲቲው የቲዮሪ ትምህርት ካስተማረ በኋላ በተለያዩ ኢንዱስትሪዎች ኢንዱስትሪ ስንልኛ ለምሳሌ የጤናው ኢንዱስትሪ ሆስፒታሉ ነው፣ ጤና ጣቢያው ነው የዚህ ደግሞ የኢንጂነሪንጎቹ ማኒፋክቸሪንጉ ፋብሪካው የተለያዩ ክፍል ድረስ እየሄዱ የጨርቃጨርቅ ፋብሪካ፣ የብረታብረት ፋብሪካ ያሉ ህግ ደግሞ የህግ ኢንዱስትሪው ኮርቱ ነው። ስለዚህ እንደዚህ ነው እየተሰራ ያለው። ይሄ ሆኖ ግን ኢፌክቲቭ አልሆነ። አሁን እንደምንከተለው የወሎ ዩኒቨርሲቲ ሳይንቲፊክ ወይም ተግባር ተኮር ዩኒቨርሲቲ እየሆነ ነው የመጣው። ስለዚህ የተማሪዎቻችን እና የመምህራኖቻችን ና ከዩኒቨርሲቲውና ከኢንዱስትሪው ጋር በመተሳሰር ዩኒቨርሲቲ ኢንዱስትሪ ሊንኬጅ ሲባል አንደኛ አራት ነገሮችን ነው የሚይዘው ሪፎርም ነው። ይሄ በአሁን ጊዜ ለየት የሚለው ነገር በአዋጅ ታውጆ ወደ ስድስት የሚሆኑ እንትኖች ዶክመንቶች ተዘጋጅተውለት በኢትዮጵያ ደረጃ የሚሰራ ነው። ኢንዱስትሪ ዩኒቨርሲቲ ኢንዱስትሪ ሊንኬጅ ወይም ትስስር ሲባል ዩኒቨርሲቲን፣ ኢንዱስትሪዎችን፣ ቲቪቲዎችን እንደገና ደግሞ የምርምር ተቋማቶችን አራቱን አካቶ ነው የሚሄደውና ከእስከ ዛሬው ለየት ይላል። እኛም አፕላይድ ዩኒቨርሲቲ ስለሆን ሁሉ ነገራችን ወይም ትምህርታችን ወደ ተግባር ተኮር ነው። ስለዚህ ኢንዱስትሪውን በመያዝ ቲቪቲዎችን በመጠቀም የምርምር ተቋማቶችን በመጠቀም ቲዮሪውን እናስተምራለን። እዛ ያሉ መምህራኖችም እዚህ መስተው ያስተምራሉ። የኛ መምህራኖች እዛ ሂዶ ያስተምራሉ። ድንበር የሌለው ማለት ነው። ለምሳሌ ምርምራችን መነሻ የሚሆነው ከኢንዱስትሪ ይሆናል ማለት ነው። ኮሚኒቲ ይሆናል። የኮሚኒቲው ችግር ወይም የኢንዱስትሪው ችግር ምንድን ነው የሚለውን ሄዶ በማጥናት ከዛ መጥቶ ሪሰርች ይሰራል። ከዛ እንደገና ደግሞ ኢንዲ ቱ ኢንድ ወደ ተግባር ተኮር እንቀይረዋለን። ምርምሩ ማለት ነው። እዛ ውስጥ ተማሪዎቻችን ሄዶ የሚሰሩበት ተቋም ውስጥ ያለውን ችግር ይፈታሉ። በዛው ይለማመዳሉ። እዛው እንደገና ደግሞ ኦፖርቹኒቲም ያገኛሉ። ኢንዱስትሪውም የተሻለ ምንድነው ተምሮ ውጤታማ የሆነ ተመራቂ ተማሪዎችን ያገኛሉ ማለት ነው። ትስስር ማለት ሁሉንም ነገር አስተሳስሮ ቲዎሪውን ብቻ ይዞ ከመሄድ ይልቅ ቲዎሪውን ወደ ተግባር ቀይሮ ስራ ፈጣሪ ሰራ እንትኖችን ተማሪዎችን ወይም ዜጋዎችን ወጣቶችን ለመፍጠር ያገለግላል ብለን ስለምናስብ ነው። አሁን አሁን በኢንተርንሽፕ አማካኝነት የዩኒቨርሲቲዎችና የኢንዱስትሪዎች ግንኙነት አዲስ ቅርጽ እየያዘ ስለመምጣቱ ይወሳል። አሁንም ግን ችግሮችን ከመሰረቱ ለመፍታት ሁሉም ባለደርሻ አካላት በመቀራረብና አብሮ በመስራት የኢንዱስትሪዎችንና የዩኒቨርሲቲዎችን ትስስር እውን ማድረግ እንደሚገባ ብዙዎችን የሚያስማማ ጉዳይ ነው። ምክንያቱም ሁለቱም ተመጋጋቢና ተደጋጋፊ በመሆናቸው አንደኛ በመማር ማስተማሩ እስኪል ደሆኑ የአገሪቱን በተለያየ ሴክተር የምትፈልገውን የሰው ኃይል በብቃትም በኤቲክስም ብቁ የሆኑ ዜጎችን ማፍራት ነው። ሁለተኛው ደግሞ አገር የምትፈልገው አካባቢው የሚፈልገው በተለይ ደግሞ የአካባቢውን ሪሶርስ መሰረት ያደረገ ወደ ተግባር ሊቀየር የሚችል የምርምር ስራ መስራት ያስፈልጋል። ሶስተኛውም እንደዚሁ ሰፊ የሆነ የቴክኖሎጂ ሽግግርና የማህበረሰብ አገልግሎት ስራ መስራት ስለሚያስፈልግ ይሄ ከባድ ስራ ደግሞ በዩኒቨርስቲው ብቻ አይሰራም። በዓለም ተሞክሮ ሀገር ሊለወጥ የሚችለው በኢኮኖሚ ዴቨሎፕ ልናደርግ የምንችለው ሁሉንም የኢንዱስትሪዎች ሁሉንም የኢንዱስትሪ ሴክተር በአንድ ላይ ተባብረ መስራት ሲችል ስለሆነ ይሄ ነገር አስገዳጅ ነው ያልኩ ለዛ ነው። ስለዚህ ወሎ ዩኒቨርሲቲ ብቻውን ይሄን አጭብ ሊያደርገው አይችልም። ሶ በተለይ በከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ላይ ያለው ሀብት ይታወቃል። ትልቁ ሀብት የሰው ሀብት ነው። ትልቁ ሀብት የምርምር ውጤት ነው። ትልቁ ሀብት ደግሞ ቴክኖሎጂ ማምረት ነው። ይሄ ደግሞ ኢንደስትሪ ያስፈልገዋል፣ የሚጠቀመው ማህበረሰብ ያስፈልጋል። ስለዚህ ተነጣጥሎ የሚሆን ነገር ስላልሆነ ትስስሩ የግድ ነው ነው ለዛም ነው አሁን መንግስት፣ በተለይ የአራቱን የከፍተኛ ትምህርት ተቋማትን የሙያና ቴክኒክ ኮሌጆችን፣ የምርምር ተቋማትና አጠቃላይ ኢንደስትሪዎችን አስገዳጅ ሊያደርግ የሚችል የአዋጅ አውጥቶ አንዱ ውይይት በዛ በአዋጁ ዙሪያ ነው፣ ዛሬ ማለት ነው። አንዱ ሲሽን አዋጁ ምን ይላል፣ እንዴት ይተገበራል፣ ትስስሩ ስለ እያንዳንዱ ስቴክሆልደር ምን ይጠቅማል የሚለውን በጥብቅ መወያየት ስላለብን፣ አስገዳጅ ነው ያልኩት ለዛ ነው ማለት ነው። በዋናነት በኢንዱስትሪውም በአካዳሚያው በኩል የተለዩ ችግሮች አሉ። በአካዳሚያው በኩል ጥራት ያለው ምሩቅ የማፍራት ጉዳይ የፕሮግራም ተገቢነት ጉዳይ የከሪኩለም ተገቢነት ጉዳይ እንዲሁም ደግሞ ቴክኖሎጂ ተገቢውን ቴክኖሎጂ አፍልቆ ለኢንዱስትሪው የማሸጋገር ከማሸጋገር ተያይዞ ከፍተኛ ክፍተቶች የሚታዩበት ነበረ። በኢንዱስትሪው በኩል ደግሞ በአግባቡ የሰለጠነ ኢንዱስትሪውን ሊሸከም የሚችል በየጊዜው እየተሻሻለ እያደገ የሚመጣን ቴክኖሎጂና ፍላጎት ሊያረካ የሚችል አገልግሎት ከመስጠት ጋር ተያይዞ፣ ከአገልግሎት እና ከፕሮዳክት ዝመና ጋር ተያይዞ ክፍተት የነበረበት ስለነበረ ይህንን ክፍተት ለመሙላት የሚያስችል እንዲሁም ደግሞ ኢንዱስትሪው ተወዳዳሪ እንዲሆን ትርፋማ እንዲሆን ለማድረግ የሚያስችል ቴክኖሎጂዎች ከምርምር ተቋማትም ከከፍተኛ ትምህርት ተቋማትም በበቂና በብቁ ሁኔታ እየተዘጋጁ እየፈለቁ እየመጡበት ሁኔታ አይደለም የነበረው። ስለዚህ ይህን ለመፍታት የሚያስችል የትስስር አዋጅ 1298/2015 ሆኖ እንዲወጣ ተደርጓል ማለት ነው። የዚህ ትስስር አዋጅ ዋና ዋና ወይም እናሳካለን በዚህ ብለን የምናስበው ትልቁ ጉዳይ ተቋማት በትስስር ሲሰሩ የኢንዱስትሪን ፍላጎት መሰረት ያደረጉ ምርምሮች፣ ቴክኖሎጂዎች ከከፍተኛ ትምህርት ተቋማት ፈልቀው የማህበረሰቡ ችግር የሀገር ችግር እንዲፈታ ለማድረግ እንዲሁም ደግሞ ኢንዱስትሪዎቹም ደግሞ ትርፋማ ሆነው በዓለም አቀፍ ደረጃ ተወዳዳሪ የሚሆኑበትን ትልቅ የማህበራዊ ትራንስፎርሜሽን ወይም ሶሳይታል ትራንስፎርሜሽን የሚለውን ማረጋገጥ የሚያስችል ትልቅ አቅም የሚፈጥር አዋጅ ነው ብለን ነው የምንወስደው ማለት ነው። የሰው ኃይል ልማት፣ ምርምርና ቴክኖሎጂ ሽግግር፣ የዩኒቨርሲቲ ኢንዱስትሪ ትስስር በተቀናጀ መልኩ ወደ መሬት በማውረድ የተሳለጠ ፈጣን ልማት ለማረጋገጥ ያስችላል። ያም ሆኖ ግን በዩኒቨርሲቲዎች በኩል የሚነሱ ልዩ ልዩ ችግሮች አሉ። እንደ ሀገር እንደ ወሎ ዩኒቨርሲቲ ብቻ ሳይሆን እንደዚህ አካባቢ ብቻ ሳይሆን እንደ የዩኒቨርስቲ ኢንዱስትሪ ሊንኬጅ ና የቴክኖሎጂ ሽግግር ሲባል ከወሬ የዘለል አይደለም። ለዛም ነው አሁን ያ ችግር በሀገር ደረጃ ስለሚታወቅ መንግስት በፖሊሲ ደረጃ አውጥቶት አሁን የማስፈጸሚያ ሰነዶች እየተዘጋጁ ያለበት ሁኔታ አለ። ና ያ ችግሮች ሰፋ ያሉ ናቸው። ለምሳሌ አንዱን አንዱን ብነግርህ ተማሪዎች ና መምህራን በተለይ ተግባር ተኮር የሆነ ስራ መስራት አለባቸው። ለተማሪዎች የኢንተርንሺፕ ፕሮግራሞች አሉን። ሶ ኢንተርንሺፕ ተማሪዎች የተማሩትን ትምህርት በፅንሰ ሀሳብ የሚያውቁትን ወደ ኢንዳስትሪዎች ሄደው ፕራክቲካሊ ምን መሆን እንዳለበት ልምምድ ማድረግ መቻል አለባቸው። እዛ ላይ ክፍተቶች አሉ። ሶ ዩኒቨርሲቲዎች ይልካሉ፣ ኢንዳስትሪዎች መቀበል መቻል አለባቸው። አንዳንዶቹ ጥሩ ያስተናግዳሉ፣ ኃላፊነት ተሰምቷቸው ነገጧት አገር ተረካቢዎች ናቸው፣ የኛ ኢንዳስትሪ ሊደሮች ናቸው፣ ባለሙያ ናቸው ብለው በአግባቡ እንዲሰለጥኑ እንድለማመዱ ይፈቅዱላቸዋል። አንዳንዶቹ ደግሞ ለፎርማሊቲ ይቀበላሉ። አንዳንዶቹ ደግሞ ፈቃደኛ አይደሉም። ለምሳሌ ነው እየነገርኩ ያለሁት። አንዱ ችግር ይሄ ነው። ስለዚህ ከዩኒቨርሲቲውም ከኢንዱስትሪውም ሳይድ ይሄ የጋራ የሀገር ኃላፊነት መሆኑን ተግባብቶ በትክክል ተማሪዎች የተግባር ልምምድ ማድረግ አለባቸው ግራጅዌት ከማድረጋቸው ፊት። ከዛ በኋላ ለኢንዳስትሪውም ለሀገርም አሴት ሆነው ይወጣሉ ማለት ነው። አንዱ ይሄ ነው። ሁለተኛ ቴክኖሎጂ ችግርና ምርምር ላይ በመንግስት ብቻ በሚመደብ በጀት የሀገርን ችግር መፍታት አይቻልም። ኢንዳስትሪዎች ችግራቸውን መሰረት አድርገው ችግሮቻቸው እንዲፈታላቸው ከዩኒቨርሲቲው ጋር መስራት አለባቸው። ያ ምን ማለት ነው? ሪሶርስ ሸር ማድረግ አለባቸው። ላቦች ካሉ ከዩኒቨርሲቲ ጋር መስራት አለባቸው። ገንዘብ ፈንድ ማድረግ አለባቸው። በጋራ መስራት መቻል አለብን እና ይሄ በጣም ገና ነው። በቃ ኦልሞስት ኢንፋንት ነው ይሄ፣ ያላደገ ገና ወደፊት መሰራት ያለበት ጉዳይ ነው። ከዛም በብዙ እንዲሁም የአጋር አካላት የኢንዱስትሪዎች፣ በምርምር በከፍተኛ ትምህርት ተቋማት ያሉት ፕሮግራሞች መቃኘት ያለባቸው መቀረጽ ያለባቸው ከችግርና ከአካባቢው ማህበረሰብ ፍላጎት አንፃር ነው። ስለዚህ እስካሁን የነበረን የካሪክለም ቀረጻ ዝም ብሎ በዩኒቨርሲቲዎች ሳይድ ብቻ ሆኖ ሸልፍ ላይ የሚሰራ ነው። አሁን ግን እውነት የትኛው ፕሮግራም ለምን የትኛው ኢንዳስትሪ ጋር ተፈላጊ ያለው ተብሎ በጋራ ካሪክለሞች ተቀርጸው ሪቫይዝ የሚደረጉትም በጋራ ሪቫይዝ ሲደረጉ በዛ ካሪክለም የሚመረቁ ተማሪዎች ለሀገር ይጠቅማሉ፣ ተፈላጊ ናቸው፣ የስራጥነቱም ችግር በዛው ይቃለላል ተብሎ ይታሰባልና ያለው ይሄ የትስስሩ ላይ ያለው ችግር ሰፋ ያለ ነው። እንደው አሁን ሁለቱን የነገርኩ ማሳያ ነው እንጂ ገና ነው። እና ለዛም ነው ውይይቱ የሚያስፈልገው። ወደፊት በትክክል እያንዳንዱ አጋር አካል የራሱን ሚና አውቆ በትክክል መሰራት አለበት፣ አገር ላይ ኢምፓክት ለመፍጠር የሚል ሀሳብ ስላለ ነው። የዩኒቨርስቲ ኢንዱስትሪ ትስስሩ የአንዱ ለአንዱ ተጠቃሚነትን በማሳደግ ድምር ውጤት አገራዊ ልማት የሚያሳድግ መሆኑን ልብ ይለዋል። ዩኒቨርሲቲዎች፣ ቴክኒክና ሙያ ትምህርትና ስልጠና፣ በምርምር ተቋማትና ኢንዱስትሪዎች መካከል የሚፈጠር ትስስር ውጤታማ በሆነ መልኩ እንዲተገበር አጠቃላይ እንቅስቃሴውን መምራት፣ ማስተባበር፣ መከታተልና መደገፍ የትስስሩን ዓላማ ያሳልጣል። ሰው የከፍተኛ ትምህርት ተቋማት ተወካዮች አሉ። የሙያና ቴክኒክ ኮሌጅ ኃላፊዎች አሉ። የሪሰርች ተቋማት በተለይ አማራ ክልልም ፌዴራል ላይ ያሉ የምርምር ተቋማት ኃላፊዎች ተጋብዘዋል። በሁሉም የመንግስት ሴክተሮች ተጋብዘዋል ኃላፊዎች ለምሳሌ የትምህርት ሴክተር፣ የግብርና ሴክተር፣ የፍትህ ሴክተር፣ የጤና ሴክተር ኦልሞስት ሆል የመንግስት ሁሉም ሴክተሮች በመምሪያ ደረጃ ያሉ ከአራቱም ዞኖች ማለት ነው። ከኮምቦልቻ ከተማ፣ ከደሴ ከተማ፣ ከደቡብ ወሎና ከኦሮሞ ብሔረሰብ ዞን ሁሉም ሴክተሮች የተጋበዙበት ወርክሾፕ ነው። ይሄ የፈለግንበት ዓላማ ምንድን ነው? በእያንዳንዱ ሴክተር እኛ ፕሮግራሞች አሉ። ስለዚህ እያንዳንዱ ፕሮግራም ከሚመለከተው ሴክተር ጋር አላይን ማድረግ መቻል አለበት፣ አብረን መስራት መቻል አለበት። ትስስር ትልቁ ማሳካት የሚፈልገው ነገር የሀገርን ልማት እንግዲህ፣ ይሄ ትልቁ የሀገር ልማት ብለን ያስቀመጥ ነው። ተገቢነት ያለው ትምህርት ጥራት ያለው ትምህርት ለህብረተሰቡ በአግባቡ ለምቶ የተሸጋገረ ቴክኖሎጂ ለኢንዱስትሪው የተሻሻሉ እሳቢዎች እንዲሁም ቴክኖሎጂዎች እንዲበራከቱ ያደርጋል። ይሄ ሲሆን ፈጠራን የሚያበረታታ አውድ የሚኖር በመሆኑ የስራ እድል ፈጠራ አብሮት የሚመጣ ይሆናል ማለት ነው ምክንያቱም ኢኖቬሽን ብሪድስ አንትርፕሪነርሺፕ በዛ ምክንያት ፈጠራ እንዲበረታታ እንዲያድግ ያደርጋል ማለት ነው። በርካታ ስታርታፕስ እንዲኖሩ በቅድም የያዝነው ጉዳይ ስለሆነ ትምህርት ሚኒስቴር እያንዳንዱ ተቋም ቢያንስ ሁለት ስታርታፕ እንዲኖረው እና የኢንኩቤሽን የዚህ የኢኖቬሽን የቢዝነስ ቴክኖሎጂ ኤንድ ኢኖቬሽን ኢንኩቤሽን ሴንተርስ እንዲኖረው አስቀምጠናል። ይህንን ግብጥለው ተቋማት ሲንቀሳቀሱ በርካታ የስራ እድል ፈጠራዎች ለሀገራችን ወጣቶች፣ ለምሩቃን ትልልቅ የስራ እድሎችን የሚከፍቱ ብቻም ሳይሆን በሚፈጠረው ቴክኖሎጂ የሀገራችን ኢትዮጵያ የሀገራችን ዜጎች ኢንዱስትሪው የተሻለ ተወዳዳሪ እንዲሆን እና ትርፋማ እንዲሆን የሚያደርገው አውድ ይፈጠራል ብለን እናስባለን። እስከ ዛሬ ድረስ ተማሪዎች ወደ ኢንዱስትሪዎቹ ይሄዳሉ፣ ወይም ሆስፒታል ይሄዳሉ፣ ጤና ጣቢያ ይሄዳሉ፣ ፋብሪካ ይሄዳሉ። ያን ጊዜ ሄደው ተመልክተው አይተው ነበር የሚመጡት። አሁን ግን እዛው እንዲሰሩ፣ መምህራኖቻቸውም እዛው እንዲሰሩ፣ እዛ ያሉት ደግሞ ሰራተኞች ወደዚህ መጥተው ቲዮሪውንም የተሻለ ያስተምራሉ። የኛ ደግሞ ቴዎሪውን ይዘው ሄደው እዛ ምን ችግር አለን ብሎ አንደኛ የኢንዱስትሪውን ችግር ይልፈታሉ፣ ሁለተኛ እንደገና ደግሞ መንግስት ምን አድርጓል መሰላችሁ? አሁን በአዋጅ ያሉት ኢንዱስትሪዎች ስራ ይሰራሉ፣ ተማሪዎቻችን ወስደው። እስከዛሬ ብዙዎቹ ተማሪዎቻችን ማሽን እንዳይነኩ ይፈሩ ነበር፣ ማለት ባለቤቶቹ ማሽኖቻቸው ውድ ነው አይደለ? በሚሊዮን የሚገዙ ናቸው። ነገር ግን አሁን መንግስት ምን አድርጓል? 48% መንግስት ይሸፍናል ሃምሳ ሁለቱ ፐርሰንት። አንድ ማሽን ቢሰበር ማለት ነው መንግስት አርባ ስምንቱን እነሱ ደግሞ ሃምሳ ሁለቱን ሸፍነው ይጠግኑ ነበር ይጠግናሉ አሁን ማለት ነው። በፊት ግን ቢበላሽ ማነው ባለቤቱ ነበር ችግር ውስጥ የሚገባው። ስለዚህ በበቂ ሁኔታ ወይም ተማሪዎች እንደልባቸው ሄደው አይለማመዱም ነበር። ይሄንን ለመፍታት ነው። ኢንዱስትሪ ዩኒቨርሲቲና ቴክኒክና ሙያ ትምህርትና ስልጠና ትስስራቸውን ለማጠናከር ከፍተኛ ትኩረትን ይሻል። ምክንያቱም የከፍተኛ ትምህርት ተቋማት ምሁራን ለኢንዱስትሪዎች የማማከርና የምርምር እንዲሁም ባለሙያዎችን የማስተማር ተግባርን ሲፈጽሙ፣ ዩኒቨርሲቲም ሆነ የቴክኒክና ሙያ ትምህርት ስልጠና ተቋማት ተማሪዎች ደግሞ በኢንተርንሽፕ ከኢንዱስትሪዎች የሙያና የክህሎት ስልጠና እንዲሁም በስራ ምደባ ሲያገኙ የኢንዱስትሪ ዩኒቨርሲቲ ትስስሩ የተጠናከረና ተመጋጋቢ ከመሆኑም በላይ አገር የምትፈልገውን በእውቀት በክህሎትና በአመለካከት የዳበረ የሰው ኃይል ለማፍራት ከፍተኛ አስተዋጽኦ ይኖራቸዋል። ነገር ግን በዚህ ረገድ ብዙ እርቀት እንዳልተሄደ ይነገራል። በዋናነት እስካሁን የነበረውን እንትን ከወሎ ዩኒቨርሲቲ ጋራ በተለይም ደግሞ ከኮምቦልቻ ቴክኖሎጂ ኢንስቲትዩት ጋር በጋራ እንሰራለን። የዩኒቨርሲቲ ተማሪዎች ኢንዱስትሪ ውስጥ በኢንተርንሽፕ መጥተው ይሳተፋሉ። ነገር ግን በኤክስተርንሽፕ ረገድ ክፍተት ነበረ። ማለትም የዩኒቨርሲቲ መምራን መጣው ኢንዱስትሪው ላይ ያሉትን ችግሮች ለይተው እነዚ ችግሮች እንዲፈቱ የበኩላቸውን አስተዋጽኦ በማበርከት ረገድ ብዙ ርቀት የሄድንበት አይደለም። ሁለተኛ የኢንዱስትሪው ዩኒቨርሲቲዎች፣ እና ኮሌጆች እንዲሁም በአጠቃላይ ከፍተኛ ትምህርት ተቋማት ካሪኩለም አዲስ ካሪኩለም ዲቨሎፕ ሲያደርጉም ነባሩን ካሪኩለም ሪቪው ሲያደርጉም ብዙ ተሳትፎ አልነበረም። ከዛ በተጨማሪ የዩኒቨርሲቲዎች የሚያስመርቋቸው ተማሪዎች የስራ ላይ ስልጠና እና አጠቃላይ ኢንዱስትሪ ካፓሲቲ ቢልዲንግ ያስፈልገዋል። እዚ የኢንዱስትሪውን አቅም በማጎልበት ረገድም ብዙ ርቀት የተሄደበት አይደለም። ሌላኛው ኢንዱስትሪዎች የዩኒቨርስቲዎች የሪሰርች ማዕከል እንዲሆን ይፈለጋል። የምናመርትባቸው ብቻ ሳይሆን ምርምርም የሚካሄድባቸው መሆን አለባቸው። በዚህ ረገድም እጥረቶች አሉ። ስለዚህ እንዲህ አይነት ውይይቶች መደረጋቸው የበለጠ መቀራረብን ስለሚፈጥር ከዚህ በፊት የነበሩ ክፍተቶች የበለጠ ተጠናክረው ይሄዳሉ የሚል ግምት አለን እና ተስፋ አለን። ወሎ ዩኒቨርሲቲ ብቃ በቅርበት ነው የምንሰራው። ኢንዱስትሪ ዩኒቨርሲቲ ሊንኬጅ፣ ይሄ ፕላትፎርም ከቀድሞ ጀምሮ ያለ ነው። እንደኛ እንደ አማራ ብረታ ብረት ኢንዱስትሪ የቴክኖሎጂ ተቋም ነው። ይሄ ዩኒቨርሲቲ የሚያመርታቸው ተማሪዎችም ጆይን የሚያደርጉት እኛ ጋር ነው። መሀንዲሶች ያመርታል፣ መሀንዲሶች እኛ ጋር ይመጣሉ። ስለዚህ ይሄ ዩኒቨርሲቲ ደግሞ ለኢንተር ሲወጡ ለቴክኒካል የሆነውን ነገር እኛ ጋር ተቀብለን ተማሪዎችን የስራ ላይ ስልጠና እንሰጣቸዋለን። ስለዚህ በዚህ ብቻ ማ አደለም ሌሎችን ስራዎችን ወርክሾፕ ማነው ፕሮጀክቶችን ቀርጾ ዩኒቨርሲቲ የሚሰራቸው ፕሮጀክቶች አሉ። እነዛ ጋር እኛ ዳይሬክትሊ ኢንጌጅድ ሁነን ገብተን በጋራ የምንሰራቸው ፕሮጀክቶች አሉ። ከቴክኖሎጂ ጋር ተያይዞ ለምሳሌ ከማዕድን ልማት ጋር ተያይዞ ማዕድን ልማት በወሎ አካባቢ ያለው ሰፊ የሆነ ሀብት አለ። ያንን ሀብት በአግባቡ ወደ ስራ ለመቀየር የሚያስቸግሩ በቴክኖሎጂ መፈታት ያለባቸው ፕሮብለሞች አይደንቲፋይ አድርጎ በነዛ ጉዳዮች ላይ ሊሰራ አዲስ ቴክኖሎጂዎች እያመጣ ነው። ሶ ያንን ቴክኖሎጂ ደግሞ ወደ ማህበረሰቡ ለማድረስ የሚሰሩ የሪሰርች ስራዎች አሉ። ቴክኒካሊ ደግሞ የእኛ ተቋም እንደ ኢንጂነሪንግ ተቋም ነው ማንፋክቸሪንግ ተቋም ነው። ባለሙያዎች አሉ፣ ማሽኖች አሉ፣ በቂ የሆኑ ማሽኖች አሉ። ስለዚህ እነዛን ነገሮች ለማገዝ በጋራ የምንሰራቸው ፕሮጀክቶች አሉ። ሌሎችም ስራዎች ጋር በጋራ ነው የምንሰራው እና ቀጣይም ተቋሙ ወሎ ዩኒቨርሲቲ በሚያደርጋቸው ቴክኖሎጂ የኢንዱስትሪ ሊንኬጅ ጋር በጋራ የምንሰራው ስራ ይኖራል የሚል ሀሳብ ነው ያለ። የተቋማቶች ኔቸር ራሱ ስናየው የዩኒቨርሲቲ ላይ ብዙ እውቀቶች አሉ፣ ኖሌጆች አሉ። እኛ ጋር ደግሞ ወደ ትቤት ስትመጡ ስኪል አለ እና ብዙ ማሽነሪዎች አሉና እነዚህ ሁለት ነገሮች በማቀናጀት ከዚህ በፊት በኮምቦልቻና በአካባቢው የጤፍ መውቂያ ማሽን ሰርተን በጥሩ ሁኔታ ተደራሽ አድርገናል። ፕላስ ደግሞ አሁን የተለያዩ እዚህ አካባቢ እንደምታውቁት የኦፓል ምርት አለ እና እነሱን ኦፓልን አሳምሮ ለገበያ ለማቅረብ የሚችሉ ማሽኖችን ለመስራት አብረን እየሰራን ያለ ነው። ኦልሞስት ዲዛይን ሰርተን ጨርሰናል ወደ ምርት እየገባንበት ያለው ነውና ስለዚህ አሁን ወሎ ዩኒቨርሲቲ እና ኮምቦልቻ ፖሊቴክኒክ ኮሌጅ ብዙ ነገሮችን ሰርተን ወደ ማህበረሰቡ ተደራሽ እያደረግን ያለ ነው። ከዚህ በተጨማሪም ደግሞ ገና ብዙ ምቅ ቢሆን ፖቴንሻል ስላለን በቀጣይ ብዙ ነገሮችን ሰርተን ወደ ማህበረሰቡ ተደራሽ ለማድረግ እየሰራን ያለ ነው። እስካሁን ድረስ የተለያዩ ስራዎች የተከናወኑ ቢሆንም በክፍተት የሚነሱ በርከት ያሉ ጉዳዮች አሉ። ለእነዚህም እንደ ዋነኛ ምክንያት የሚነሳው በተናጠል የመጓዝ ጉዳይ ነው። መሰረታዊ ጉዳይ ብዬ የማስበው ምንድን ነው? ከዚህ በፊት የነበሩ ቴክኖሎጂዎች ሲሰሩ የነበሩት ምርምሮች የሚሰሩት ሪሊ ገበያ ላይ በመሄድ ወይም ፋብሪካው ላይ በመሄድ ማህበረሰቡን አሰስ በማድረግ ሳይሆን ከሚሰራው ሰው ኢንተረስት ነው ብዙ ጊዜ የሚሰሩት እና አሁን ግን እያደረግን ያለ ነው ምንድን ነው፣ ወደ ስራ ከመግባታችን በፊት ማህበረሰቡ ምንድን ነው የሚፈልገው፣ ኢንዱስትሪ ምንድን ነው የሚፈልገው የሚለውን ነገሮች በማጥናት ከኢንዱስትሪ ወይም ከማህበረሰቡ የመነጨ ቴክኖሎጂዎችን ምርምሮችን ለመስራት እያሰብን ስለሆነ ከዚህ በፊት የነበረውን ችግር እንፈታለን ብለን እያሰብን ያለ ነው። አንዳንድ ጊዜ ትንሽ መጠባበቅ አለ። ለምሳሌ ዩኒቨርሲቲውን ጋር ይምጣ ኦር እኛ እነሱ ጋር እንሄድ የሚል ነገሮች አሉ። ና እኛ ማህበረሰብን ለማገልገል እስካለን ድረስ ሁላችንም፣ ርቀት ብዙ ርቀት ሂደን ስራዎችን መስራት እንዳለብን ነው። መጠበቅ ሳይሆን እኛ ራሳችን እነሱ ጋር በመሄድ እነሱም እኛ ጋር በመምጣት ስራዎችን በጋራ መስራት ነው እና ጠባቂነት መንፈስ መስተካከል አለበት ብዬ ነው የማስበው። በተሰጠው ልክ ሰው ይዞ የመስራት ያለ መስራት ነገር ሊሆን ይችላል። ከዛ ውጭ ግን ያለው ነገር መሻሻል ቢገባው ሁልጊዜም ጊዜም ቢሆን የማይቋረጥ ሰስተኔብል የሆነ ስራ መሰራት መቻል አለ። መቋረጥ የለበትም። በአንድ ወቅት የሆነ ነገር ላይ የሆነ ፕሮጀክት ላይ ስራ ይሰራል፣ ከዛ በኋላ ደግሞ ይተዋል። ያ ከሚሆን በጣም ቀጣይነት ያለው ተከታታይነት ያለው ግንኙነት መፈጠር መቻል አለበት ሁልጊዜም መገናኘት አይዲያ ሼር ማድረግ በነገሮች ላይ በደንብ ተገናኝቶ መስራት ይጠይቃል። ከዛ ውጭ ግን ፕላትፎርሙን የተቀመጠ ነው ድሮም ቢሆን ያለ ነው። ሶ ፕላትፎርሙን ግን ፈንክሽናል ማድረግ ይመስለኛል። እነሱ ላይ በደንብ ሁሉም ሰው በኃላፊነት ወስዶ ቀጣይ ትውልዱ የሚያድግበት ኢኖቬት የሚሆንበት የተለያዩ ስራዎች የሚቀሉበት ስራ ድል የሚፈጠርበት ነው። ሶ እነዚህ ነገሮች የግድ እንደ ዋና ተግባር ምሰሶ አድርጎ መያዝና ማስቀጠልን ይመስለኛል። እሱን ሊፈታ የሚችለው ፕሮብለም እዚህ ጋር ይመስለኛል እንጂ ፕላትፎርሙ ቀድሞም ኦልሬዲ ሴትል የተደረገ ተደረገ ስለሆነ ማለት ነው። ኢንዱስትሪዎች የሰለጠነ የሰው ኃይል ይፈልጋሉ። በዚህ የሰለጠነ የሰው ኃይል ኢንዱስትሪዎች የሚያገኙት ደግሞ ከዩኒቨርሲቲዎችና ከኮሌጆች በአጠቃላይ ከከፍተኛ ትምህርት ተቋማት ነው። ስለዚህ ዛሬ እየተደረገ ያለው ውይይት በኢንዱስትሪና በዩኒቨርሲቲ መካከል ያለውን ቅልጅት እንዲሁም በኮሌጆች መካከል ያለውን ቅልጅት እንዴት ማጠናከር ይቻላል ኢንዱስትሪ የሚፈልገውን የሰው ሀይል በተለይም ደግሞ የወሎ ዩኒቨርሲቲ የዩኒቨርሲቲ ኦፍ አፕላይድ ሳይንስ ከመሆኑ ጋር ተያይዞ አጠቃላይ በኢንዱስትሪው የሚፈልገውን የሰው ሀይል ከኢንተርንሽፕ ከኤክስተርንሽፕ የሰለጠነ የሰው ሀይል ከማቅረብ ጋር ተያይዞ ምን ሚና ሊወጣ ይገባል እና የኢንዱስትሪዎች ሚና ምን መሆን አለበት የሚለው ላይ ነው ውይይት እየተደረገ ያለው። ስለዚህ በአጠቃላይ ወስደን ስናየው በዩኒቨርሲቲውና በኢንዱስትሪው መካከል የበለጠ ተቀናጭተን እንድንሰራ የሚያደርግ ዩኒቨርሲቲዎች የኢንዱስትሪውን የሰለጠነ ሰው ሀይል የሚያቀርቡበት ብቻ ሳይሆን የምርምር ማዕከልም የሚያደርጉበት ዩኒቨርሲቲዎች ካሪኩለም ዲቨሎፕ ሲያደርጉ ካሪኩለም ሪቪው ሲያደርጉ የኢንዱስትሪው ኢንጌጅመንትም ወይም ደግሞ ተሳትፎም የበለጠ የሚጠናከርበት ሁኔታ መኖር እንዳለበት ነው እየተወያየን ያለ ነው። የትቤት ትሬኒንግ ደግሞ በዋናነት ስኪል ቤዝድ ያደረገ ነው እና ስኪል ቤዝድ ሲሆን ስልጠናዎቹ ደግሞ አብዛኞቹ የሚሰጡት ኮሌጅ ውስጥ ላይ ብቻ ሳይሆን ፋብሪካዎች ላይ ነው እና እነዚህን ስልጠናዎች ለማድረግ እኛ ኮምቦልቻ እንደ አጋጣሚ ያው ታውቃላችሁ፣ በሀገር ደረጃም ትልቅ ኢንዱስትሪዎች ያሉበት ከተማ ነው። ይህንን ኦፖርቹኒቲ ተጠቅመን አንድ ሰውን የሆነ ስኪል እጃቸው ላይ ስኪል ያላቸው ሰዎች ሰርተው እራታቸውን ሊለውጡ ማህበረሰቡን ሊለውጡ የሚችሉ ዜጎችን በማፍራት ረገድ ብዙ ስራዎች ሰርተናል። አሁንም እያሰብን ያለ ነው ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካም ሊሆን የሚችል ትሬኒንግ ኢንስቲትዩት የገነባን ያለ ነው። ኦልሞስት 78 ፐርሰንት ይህን ነገር አቺቭ አድርገናል። አሁን ከአንድ አመት በኋላ ወደ ማጠቃለያ ምዕራፍ እንደርሳለን። ለዚህ የሚኖረ ፋይዳ አሁን ማሰልጠኛው የኛ ቲቤት ኢንስቲትዩት ለእኛ ብቻ አይደለም፣ እኛ አካባቢ ላሉ ዩኒቨርሲቲዎችም ያገለግላል። ኢቨን ኢንዱስትሪዎችም እኛ ጋር መጥተው አዲስ ቴክኖሎጂዎችን ሰልጥነው ኢንዱስትሪ ላይ ያለውን ችግር ለመፍታትም እንጠቀምበታለን። ትምህርት ሚኒስቴር ትስስሩን ለመደገፍና ክትትል ለማድረግ በትኩረት እየሰራ ስለመሆኑ ይነሳል። ተቋማት በወጣ አዋጅ መሰረት ውጤታማ ተግባር የማያከናውኑ ከሆነ የተጠያቂነት ስርዓትም ስለመዘርጋቱ ይነሳል። ትምህርት ሚኒስቴር እንደ ሪፎርም አጀንዳ ብሎ ካስገባቸው ከቀረጻቸው ጉዳዮች ውስጥ አንደኛው የተቋማት የቁልፍ ብቃት አመላካቾች ወይም ደግሞ ኪ ፐርፎርማንስ ኢንዲኬተርስ ብለን ቁልፍ አፈጻጸም ኢንዲኬተርስ ወይም አመላካቾች ብለን የለየናቸው ኬፒይስ እንደገና እንዲከለሱ ተደርጓል። ይሄ ሲደረግ ሪፎርሙን ተከትሎ በተለይ ውጤታማ እንዲሆኑ ይህን በመተግበር ሂደት ተቋማት ሊገጥማቸው የሚችለውን ችግር በመረዳት ከተቋማት ጋር የስምምነት መድረክ በማዘጋጀት የፐርፎርማንስ ኮንትራክቲንግ የሪፎርሙ አካል ሆኖ እንዲካተት ተደርጓል። ፐርፎርማንስ ኮንትራክቲንግ ወይም ደግሞ የስራ ወይም የአፈጻጸም ስምምነት የምንለው ተቋማትና ከክቡር ስቴት ሚኒስትራችን ጀምሮ ትምህርት ሚኒስቴር እና ተቋማት እንዲፈራረሙ ተደርጓል ማለት ነው። ሲፈራረሙ ምንድን ነው? በእነዚህ ኬፒአይዎች ላይ እነዚህን ጉዳዮች ወይም እነዚህን የአፈጻጸም መለኪያዎች በዚህ ጊዜ አመላካቾቹን ማለት ነው፣ በዚህ ጊዜ በዚህ መጠን አሳካሉ ብለው በስምምነት እንዲፈራረሙ ተደርጓል። ይሄ ምንን ያመጣል? ውጤታማነትን ቅልጥፍናን እንደተባለው ካልሰሩም ደግሞ ይህን ያልሰሩበትን ምክንያት ለምን እንዳልሰሩ የምንጠይቅበትን ሁኔታ ያመቻቻል ማለት ነው። ይሄ በእነሱ ሳይድ ብቻም ሳይሆን በእነሱ በኩል ብቻም ሳይሆን በትምህርት ሚኒስቴርም በኩል የተሰጠንን ኃላፊነት እንዴት ተወጣ ነው፣ እንዴት ሄድንበት የሚለውን ለመጠየቅ፣ ለመከታተል ፐርፎርማንሳችንን ትራክ ለማድረግ የሚያስችል ነው። የተወደዳችሁ ተመልካቾች፣ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደረ ወሎ መሰናዷችን የዛሬው ዩኒቨርሲቲ ኢንዱስትሪ ትስስር ላይ ትኩረት አድርጎ ወደ እናንተ ደርሷል። አብራችሁን ስለነበራችሁ ከልብ እናመሰግናለን። እስከ ሳምንት ቸርን ሰንብት።